የኢትዮጵያ መንግስት ትግራይ ላይ ምርጫ ማካሄድ አይችልም ሲል ህወሀት ገለጸ። በተለይ የህወሀት ህጋዊ ሰውነት ሳይመለስ ምርጫው የሚታሰብ አይደለም መባሉ ነው የተሰማው። በሶሻል ሚዲያ በረከት ገበሬዋ በሚል ስም የምትታወቀው ወይዘሮ በረከት ወርቁ መታሰሯ ተነገረም። በአክሲዮን ስም ከበርካታ ሰዎች ገንዘብ አጭበርብራለች በሚል ምክንያት እንደታሰረች መረጃዎች እየወጡ ይገኛሉ። የወላይታ ኦርቶዶክስ ተዋህዶ ቤተ ክርስቲያን የልማት ጸር ሆና ታውቅም ሲሉ የወላይታ ምዕመናን ገለጹም። በኮሪደር ልማት ምክንያት በኦቶና ደብረ ጽዮን ቅድስት ማርያም ቤተ ክርስቲያንና በመንግስት መካከል ከፍተኛ ውዝግብ መፈጠሩ ተነግሯል። የማርበርግ በሽታ አሁንም ሰዎችን እየገደለ መሆኑ ተነገረም። የበሽታው ስርጭት አስፈሪ እንደሆነ ነው እየተነገረ የሚገኘው። በአፋር ኤርታሌ አዲስ የተፈጠረው ከፍተኛ እሳተ ገሞራ ከሀይሊ ጉቢ ፍንዳታ ጋር የተያያዘ ሊሆን ይችላል መባሉ ተነገረ። ሰላም ጤና ይስጥልን፣ የፈጠነ ሚዲያ ተመልካቾች፣ የፈጠነ ሚዲያ መረጃዎች ከዚህ ሰዓት ጀምሮ ወደ እናንተ ይደርሳሉ። እንደተለመደው አብራችሁን እንድትቆዩ በአክብሮት እንጋብዛለን። የህወሀት ህጋዊ ሰውነት ሳይመለስ በትግራይ ምንም አይነት ምርጫ አይኖርም ሲል ህወሀት አዲስ በሾመው ቃል አቀባዩ በኩል ማሳወቁ ተነገረም። አዲሱ የህወሀት ቃል አቀባይ አቶ ሚካኤል አስገዶም ለሚዲያዎች መግለጫ የሰጡ ሲሆን ምርጫ ቦርድ የህወሀትን ህጋዊ ሰውነት ካልመለሰም መጪው ምርጫ በትግራይ እንደማይካሄድ መናገራቸው ተሰምቷል። ህወሀት ችግር ውስጥ ነው ማለት የትግራይ ህዝብ ችግር ውስጥ ነው። አብዛኛው የህወሀት አመራር ምሁራንና ወጣቶች ናቸው። ህወሀት ሊነቀልም ሊተከልም የሚችለው በትግራይ የትግራይ ህዝብ ብቻ ነው ሲሉ ተናግረዋል። ቃል አቀባዩ የኢትዮጵያ መንግስት የፕሪቶሪያን ስምምነት ተግባራዊ ከማድረግ ይልቅ የታጠቁ ቡድኖችን እያንቀሳቀሰና እያስታጠቀ መሆኑንና ድሮኖችን ጭምር እየተኮሰ መሆኑን ገልጸዋል። ምንም እንኳን የፌዴራል መንግስት ስምምነቱን ተግባራዊ ለማድረግ ያለው ፍላጎት ዝቅተኛ ቢሆንም ህወሀት አሁንም ዝግጁ መሆኑን ተናግረዋል። ቃል አቀባዩ ወደ ምዕራብ ትግራይ ወልቃይት የተጀመሩ የአየር በረራዎች ተፈናቃዮችን እየመለስኩ ነው ለማለት ሴራና የሚዲያ ፍጆታ መሆናቸውን ተናግረዋል። የፌዴራል መንግስት ሰባተኛው ሀገር አቀፍ ምርጫ እንደሚካሄድ በተደጋጋሚ መግለጹ የሚታወቅ ነው። የተቃዋሚ ፓርቲዎች በበኩላቸው ሀገር ሰላም ሳትሆን ስለ ምርጫ ማሰብ የለብንም በሚል በተደጋጋሚ መግለጻቸውን የቅርብ ጊዜ መረጃዎች ያመላክታሉ። በሶሻል ሚዲያ በረከት ገበሬዋ በሚል ስም የምትታወቀው ወይዘሮ በረከት ወርቁ መታሰሯ ተነገረም። ባሳለፍ ነው ቅዳሜ በቁጥጥር ስር መዋሏ ነው የተነገረው። በአክሲዮን ስም ገንዘብ አጭበርብራለች በሚልና የኦሮሚያ ኢንቨስትመንት ኮሚሽን አካባቢ ግልጽ ያልሆነና የተምታታ ስራዎች ተሰርተዋል በሚል ስሟ እየተነሳ እንደሚገኝ ተነግሯል። ከባለስልጣናት ጋር ትውውቅ እንዳላት በማስመሰልና ሰዎችን በንግግር በማሳመን በርካታ ውሎችን በመውሰድ የኢንቨስትመንት ስምምነቱ አስገብታለችም ተብሏል። ይህም በመሆኑ በህግ እንዳትጠየቅና ሰዎች እንዳያመለክቱም ማስፈራሪያዎችን ታደርግባቸው እንደነበረ መረጃዎች ጠቁመዋል። ከላይ በተጠቀሱትና በመሳሰሉት ተጠርጥራ በቁጥጥር ስር መዋሏን መረጃዎች ጠቁመዋል። ከበረከት ገበሬዋ የቅርብ ሰው የተገኘው መረጃ እንደሚያመለክተው ደግሞ በረከት ገበሬዋ አላጭበረበረችም። ከሹፌሯ ጋር በተፈጠረ ቀላል ነገር ነው የታሰረችው። ጉዳዩ ቶሎ የሚቋጭ ነው ተብሏል። በረከት ገበሬዋ ከእድሜ ተቀንሶ ለጠቅላይ ሚኒስትር አብይ አህመድ ይሰጥልኝ የጠቅላይ የሚኒስትሩ ሕይወት ያሳስበኛል በማለት በማህበራዊ ሚዲያ መናገሯ የሚታወስ ነው። በረከት ገበሬዋ የሉሲፈር ተከታይ ነች የሚሉ ትችቶች ይቀርቡባት እንደነበረም ይነገራል። የወላይታ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማት ጸር ሆና ታውቅም፣ ሲሉ የወላይታ ምእመናን ገለጹ። የወላይታ ሀገረ ስብከት የኦቶና ደብረ ጽዮን ቅድስት ማርያም ቤተክርስቲያን በሶስት አቅጣጫዎች ለሚሄዱ መንገዶች ያላትን መሬት ቆርሳ መስጠቷ የተነገረ ሲሆን ይህም ቤተክርስቲያኗ ለልማት ተባባሪ መሆኗን አመላካች ነው ተብሏል። ይሁን እንጂ በወላይታ ሶዶ ከተማ ከሌዊ እስከ ግብርና የሚሰራው ባለ ሁለት መንታ አስፓልት መንገድ በተመለከተ በቤተክርስቲያኗና በከተማው አስተዳደር ውዝግብ ተፈጥሯል ተብሏል። ቤተክርስቲያኗ ሐምሌ 2017 ዓ.ም ለመንግስት ጥያቄ ያቀረበች ቢሆንም መልስም ሆነ አማራጭ አለመሰጠቱ አሁን ለተፈጠረው ውዝግብ ምክንያት ሆኗል መባሉ ነው የተነገረው። የወላይታ ዞን መስተዳደርና የሶዶ ከተማ አስተዳደር የኦቶና ደብረጽዮን ቅድስት ማርያም ቤተክርስቲያን መሪዎችና የሀገረ ስብከቱ ሊቀ ጳጳስ አቡነ ይስሐቅ ጋር በመወያየትና በመመካከር መንግስት ከዚህ በፊት ለቤተክርስቲያኗ ቃል የገባውን ካሬሜትር ስፍራ ካሳ እንዲከፍልና ሌሎች መካሻዎች ታስቦ ጉዳዩ እልባት እንዲያገኝ የአካባቢው ምእመና ምዕመናን ጥሪ አድርገዋል። ይሁን እንጂ መንገድ ለመስራት የቤተ ክርስቲያኗን ይዞታ ማፍረስ ላልተፈለገ ግጭት የሚዳረግ በመሆኑ ሊታሰብ ይገባል ተብሏል። ግጭትን ሊቀሰቅሱ የሚችሉ ጉዳዮች በሰከነ መንገድ በማየትና ለጉዳዩ ጥልቅ ትኩረት በመስጠት መፍትሔ ማበጀት ይገባል መባሉ ነው የተሰማውም። የማርበርግ በሽታ አሁንም ሰዎችን እየገደለ መሆኑ ተነገረም። በማርበርግ ቫይረስ ሁለት ተጨማሪ ሰዎች ህይወታቸው ሲያልፍ ሁለት ሰዎች ደግሞ ቫይረሱ እንደተገኘባቸው በትናንትና ነው የጤና ሚኒስቴር መረጃ ተገልጿል። በሽታው በየቀኑ እየገደለ መሆኑ ብዙዎችን እንዳስፈራ እየተሰማ ነው። በሐዋሳ የቫይረሱ ታማሚ የሆነ አንድ ግለሰብ መገኘቱም ነው የተመላከተውም። በአጠቃላይ እስካሁን በተደረጉ 78 የላብራቶሪ ምርመራዎች አስራ ሁለት ሰዎች ቫይረሱ የተገኘባቸው ሲሆን ከእነዚህም ውስጥ ሰባት ሰዎች ህይወታቸው ማለፉ ተነግሯል። ሁለት ሰዎች ከበሽታው ሲያገግሙ፣ ሶስት ሰዎች ደግሞ በሕክምና ላይ እንደሚገኙ የሚኒስቴሩ መግለጫ ያሳያል። እስካሁን ቫይረሱ ከተገኘባቸው ሰዎች መካከል ከጅንካ ከተማ ህሙማን ጋር የቀጥታ ንክኪ እንዳለው በትክክል የተደረሰበት አንድ የሐዋሳ ከተማ ነዋሪ እንደሚገኝበት ተገልጿል። እንዲሁም 349 ሰዎች ንክኪ ያላቸው በመሆኑም ክትትል እየተደረገላቸው መሆኑን የገለጹት ሚኒስትሯም፣ 119ኙ ደግሞ የለይቶ ማቆያ ጊዜያቸውን ማጠናቀቃቸውም ነው የተነገረም። የማርበርግ በሽታ አሁንም ጥንቃቄ የሚፈልግና አስፈሪ በሽታ በመሆኑ ልዩ ትኩረት ሊሰጠው ይገባል እየተባለ ይገኛል። በአፋር ኤርታሌ አዲስ የተፈጠረው ከፍተኛ እሳተ ጎመራ ከኃይሊ ጉቢ ፍንዳታ ጋር የተያያዘ ሊሆን ይችላል መባሉ ተነገረም። በአካባቢው የእሳተ ጎመራ እንቅስቃሴ ባይኖርም በኤርታሌ እሳተ ጎመራ ጫፍ ላይ 760 በ350 ሜትር ስፋት ያለው አዲስ የመሬት ከፍታ መፈጠሩ ተገልጿል። ይህ ክስተት በህዳር 14 በኃይሊ ጉቢ ከተከሰተው ኃይለኛ ፍንዳታ ጋር የተያያዘ ሊሆን ይችላል መባሉ ተዘግቧል። በዚህም ሁለቱ ጎረቤት የእሳተ ጎመራ ስርዓቶች ከመሬት በታች የሚቀልጥ አለት ማጠራቀሚያ እንደሚጋሩና ውስጣዊ የእርስ በርስ ግፊት እንዳላቸው ያመላክታል ተብሏል። የኤርታሌ ተራራማ አካባቢ አካል የሆነው የኃይሊ ጉቢ እሳተ ጎመራ ቢያንስ ለ12000 ዓመታት ያለ እንቅስቃሴ ከቆየ በኋላ እሁድ ህዳር 14 ቀን ኃይለኛ ፍንዳታ የበዛበት እንቅስቃሴ ማሳየት መጀመሩ ተመላክቷል። የፈጠነ ሚዲያ መረጃዎች የተመለከታችኋቸውን ይመስሉ ነበረ። አብራችሁን ስለቆያችሁ እናመሰግናለን። ጥሩ ጊዜ ተመኘን። ሰላም።